የሚያስፈልጋቸው ገንዘብ እጅግ ከፍ ይላል። ደስተኞቹ ጥንዶች ስራቸው አስፈላጊ ነገር መሆኑን ያምኑበትና ጠንክረው መስራት ይጀምራሉ። እድገት ለማግኘትም ይጥራሉ። ጠንካራ ሰራተኞች ይሆናሉ። የተሻለ ገንዘብ ማግኘት እንዲችሉ ትምህርት ቤት ገብተው ትምህርታቸውን ያሻሽላሉ። ምናልባትም ሁለተኛ ሥራ ይጀምራሉ። ገቢያቸው ከፍ ይላል። በዚያው ልክ ግን የሚከፍሉት የገቢ ታክስ፣ የአዲሱ ቤታቸው ወጪ እንዲሁም ማኅበራዊ ዋስትና ክፍያቸው ያድጋል። ወረሃዊ ደሞዛቸው ከፍተኛ ሆኖ ሳለ የት እንደሚገባ ግራ ይገባቸዋል። የተወሰኑ አክሲዮኖችን ይገዛሉ። የልጆቻቸው ዕድሜ አምስት ወይም ስድስት ይደርስ ለትምህርት ቤት የሚሆን ገንዘብ ማስቀመጥ የሚያስፈልግበት ጊዜ ይመጣል። ጎን ለጎን ለጡረታቸው የሚሆን ቁጠባም እንዲሁ እነዚህ ከሰላሳ አምስት ዓመታት በፊት የተወለዱት ደስተኛ ጥንዶች አሁን ቀሪውን የሥራ ዘመን ወጥመድ ውስጥ ገብተው ያሳልፏቸዋል። የሚሰሩት ለድርጅቱ ባለቤት፣ ለመንግሥት ግብር እንዲሁም ለባንኮች የብድርና የክሬዲት ካርድ ዕዳን ለመክፈል ይሆናል። ከዚያም ልጆቻቸውን ጠንክራችሁ አጥኑ፣ ጥሩ ውጤት አምጡና ጥሩና አስተማመኝ ሥራ አግኙ ብለው ይመክራሉ። ስለ ገንዘብ ምንም የተማሩት ነገር የለም። አዙሪቱ በቀጣዩ ትውልድ ዘንድም ይቀጥላል። ራት ሬስ ይህ ነው። ከራት ሬስ ለማምለጥ ብቸኛው መንገድ ምናልባትም ከምንም በላይ የሚከብዱት ሁለት ዘርፎች አካውንቲንግና ኢንቨስቲንግን መረዳት ነው። በአንድ ወቅት በታላቅ የአካውንቲንግ ተቋም ውስጥ እንደሠራ ሰርቲፋይድ ፕሮፌሽናል አካውንታንት ሮበርት እነዚህን ሁለት ዘርፎች አስደሳችና አጓጊ የጨዋታ አካላት ያደረገበት መንገድ አስደነቀኝ። ጨዋታው አጓጊና አስደሳች በመሆኑ ከራት ሬስ ለመውጣት በርትተን ስንሠራ እየተማርን መሆኑን እረስተነው ነበር። ከሙከራው በኋላ ከልጄ ጋር ከሰዓት በኋላውን ከዚህ ቀደም ተወያይተንባቸው የማናውቃቸውን ሐሳቦች በማንሸራሸር በአስደሳች ሁኔታ አሳለፍ ነው። እንደ አካውንታንት ኢንካም ስቴትመንትና ባላንስ ሺትን በሚያካትት ጨዋታ ላይ መሳተፍ አስደሳች ነበር። እናም ልጄን ጨምሮ በዙሪያዬ የነበሩት ሰዎች ያልገቧቸውን ነገሮች በማብራራት አግዛቸው ነበር። እኔ ጨዋታውን በአምስት ደቂቃ ውስጥ ሳጠናቀቅ ጨዋታው ግን ለሶስት ሰዓታት ቀጥሎ ተካሄደ። በእኔ ጠረጴዛ ዙሪያ አንድ የባንክ ሰራተኛ፣ አንድ ነጋዴና አንድ የኮምፒውተር ፕሮግራመር ነበሩ። በጣም ያስደነገጠኝ ነገር እነዚህ ሰዎች በሕይወታቸው በጣም አስፈላጊ ስለሆነው የሂሳብ አያያዝም ሆነ ኢንቨስትመንት ምንም አይነት እውቀት የሌላቸው መሆኑ ነበር። በሕይወታቸው ውስጥ የገንዘብ ፍሰትን እንዴት ይቆጣጠሩታል? ስልም ተገረምኩ። የ19 ዓመቷ ልጄ ነገሩን ባትረዳው ይገባኛል። እነዚህ የበሰሉና ከእርሷ እጥፍ በሚሆን እድሜ ላይ የሚገኙ ግን አለመረዳታቸው ያስደንቃል። ከጨዋታው ከወጣው በኋላ ለሁለት ሰዓታት ልጄና ሌሎች ሰዎች ጨዋታውን እንዴት እንደሚያካሂዱት እየተከታተልኩ ነበር። ምንም እንኳን ሰዎቹ እየተማሩ በመሆናቸው ደስተኛ በሆንም ስለ ገንዘብ ያላቸው ግንዛቤ እጅግ ዝቅ ያለ መሆኑ ግን አስደንግጦኛል። በገቢያቸውና በባላንስ ሽታቸው መካከል ያለውን ግንኙነት አይረዱትም። ንብረት ሲገዙና ሲሸጡ እያንዳንዱ የንግድ ሂደት ወርሃዊ የገንዘብ ፍሰት ላይ ተጽዕኖ እንደሚያሳድር ይረሱታል። በእውነተኛው ዓለምም በርካታ ሚሊዮን ሰዎች እነዚህን ትምህርቶች ባለማግኘታቸው በገንዘብ ችግር ውስጥ እንደሚዳክሩ አሰብኩ። ደስ የሚለው ነገር ጨዋታውን ለማሸነፍ ያላቸው ፍላጎት እውነታውን በመሸፈኑ እድለኛ ናቸው ስል ለራሴ አሰብኩ ሮበርት ጨዋታው እንዲያበቃ ካደረገ በኋላ ለአስራ አምስት ደቂቃ ያህል ስለ ካሽፍሎ ጨዋታ እንድንነጋገር አደረገን በእኔ ጠረጴዛ ዙሪያ ከነበሩት መካከል ነጋዴው ደስተኛ አልነበረም ጨዋታውን አልወደደውም ይህንን ማወቅ አያስፈልገኝም አለ ጮክ ብሎ ስለዚህ ጉዳይ የሂሳብ ባለሙያዎችን፣ የባንክ ሰራተኞችና ጠበቆችን እቀጥራለሁ። የሮበርት ምላሽ ሀብታም ያልሆኑ በርካታ የሂሳብ ባለሙያዎች መኖራቸውን አስተውልሃል? የባንክ ሰራተኞች፣ ጠበቆች፣ የስቶክ ደላሎችና የሪል ስቴት ደላሎችም እንዲሁ ብዙ ያውቃሉ፣ ጎበዝ ናቸው። ነገር ግን አብዛኞቹ ሀብታም አይደሉም። ትምህርት ቤቶች ሀብታሞች የሚያውቁትን ስለማያስተምሩ ምክር የምንጠይቀው ከእነዚህ ሰዎች ነው። ነገር ግን አንድ ቀን በጠዋት ወደ ሥራ ለመግባት እየተጣደፍክ የትራፊክ መብራት ላይ ቆመህ፣ ወደ ግራ ስትመለከት የሂሳብ ባለሙያህም እንዳንተው በመብራት ላይ ተይዞ ታየዋለህ። ወደ ቀኝ ስትዞር ደግሞ የባንክ